ሰዓት ዋጋ መስጠት የምችለው ማን ይመስልሻል? እኔ ወይስ አንቺ? በቢላዋ ልትወገኝ ነው? አዎ ሆድሽን በቢላዋ ወጋሻለሁ። ከዛ ትሞቻለሽ። ከቤቴ ወዴት ነው የምሄደው? የእኔ ቤት ነው። የእኔ አንቺ ቤት ው ስትኖር የነበርሽ ጥገኛ ነብሳት፣ ዝንብ፣ በረሮ። አንሳይጣ ንግግርሽ አለበለዚያ ይህ ምላስሽን ቆርጬ ነው የምጥለው። ፋንታዚስ ሰራት እስቲ ይሄድ አታሳዝነሽም? ቅስማ ስንፈር ብሏል እኮ እባክሽማ እርጅኝ እርጅኝ። እንኳን ልረዳሽ በአይኔ ማየት አልፈልግም። እንዴት እንዳስጠላሽ! ልጅ የሚጠላ አይመስለኝም ነበር። የሰራተኛው ውሻ ወንክ ማለት ነው? አዎ ለፍቅር ስል ለዚች ቁንጅዬ አበባ ስል እንኳን ውሻ ጅብ ሆናለሁ? አሁን ፀሐይ ያለችሽን ነገር ሳታቅማሚ ተግብሪ። በጣም እኔ እኮ ስንት ንገሪኛ ይህንን ያህል በኝና እንስማ። ዮዲትና ተንኮል ማን ይስተካከላል? እናቷ እንኳን በቤ ብላ ክፋትን እንድትሰራ ካደረገቻት በኋላ አሁን ከአንቺ ጋር መቆም አልፈልግም። ለምን ቢባል ዘብጥ እያወርዳለሁኝ የልጅሽ ተባባሪ ሆነሻል በመባል እኔ መከሰስ አልፈልግም። ስለዚህ ከአሁኑኑ መግቢያሽን ፈልጊ ብላታለች። እንዲህ ከእናቷ እየተሳደደችው ዮዲት ወደ ባሏ ቤተሰቦች መጣች። ባለቤቷም አልተቀበላትም። ተንኮሏ እየተገለጠላት ያ የወዳት የነበረው ንጉሴ እያለች የምታማልለው እና ነፍሰ ጡር እንደሆነችለት የነገረችው ባለቤቷ ወልዳ እስከምታሳቅፈው ድረስ የቸኮለው ባለቤቷ ዛሬ ግን የጸነሹ ልጅ አስወርጆ ከአንቺ መውለድ አልፈልግም እስከ ማለት ደረጃ ደርሷል። መጨረሻ መግቢያታ ከአንዱ ቤት ወደ አንዱ ቤት እየተንከራተተች ነው። ዛሬ ላይ የባሏ እናት ማለትም አማቷ ባክሽል ልጄ ግፍሬ የኔልስቴውና ፈጣሪ ሁሉን የምትየውን ሁሉ የምታደርጊውን ይሰማሻል በማለት ከዚህ በፊት በትዕግስት የመከሯት ቢሆንም ዛሬ ግን ትግስታቸው አልቆ ቢላዋ ይዘው በር ላይ እስከ መቆም ደረጃ ደርሰዋል። ታዲያ ዮዲት አሁን ላይ የመግቢያ ያለች ትላለች። ከእናቷ ቤት ወደ አማቷ ቤት፣ ከአማቷ ቤት ጎዳና ዮዲት ክፋት ጎልቶ የተነበበበትና እያንዳንዱ ሰዎች አንቺን ከዚህ በኋላ መጠጋት አንፈልግም የክፋት ተባባሪ መሆንም አንፈልግም በማለት እርሷን ሸሽተዋታል። ሷን የቆመችው የዮዲት ሰራተኛዋ እንድትተባበራት በገንዘብ ለመደራደር ብትሞክርም አለም ግን ወይ ፍንክች ብላለች። ድሀ እናቷን ሕሊናዋን ሽጣ መለወጥ አትፈልግም። እርሷ ግን ድሀ እናት ሽለግ ውጭ ብዙ ገንዘብ ልስጥሽ አለምም እውነትን በስንት ገንዘብ ልትተምኙ ትችያለሽ? ከህሊናሽ ጋር ተስማሚ እውነታውን እመኝና ወደ ፖሊስ ጣቢያ እጅሽን ስጭ። ከእንግዲህ በኋላ መኖሪያሽ ቂሊንጦ ጦ ወይም ደግሞ ወደ ሸዋሮቤት የሚገኘው ፖሊስ ጣቢያ ይሆናል፣ በማለት ከዚህ በኋላ ዘብጥያ እንደምትወርድም ነግራታለች። ዮዲትም አሁን የምትጠጋው አታ ግራ የተጋባችም ትመስላለች። ክፋት ዋጋ ሲያስከፍል እንደ ዮዲት ተመለከትን። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ብዛ እያልኩኝ የእናት ግፍ ክፍል 16 ምን አዲስ ነገር አለ። አለም ካሜራዋን አጥምዳ ሁሉን ነገር ስትቆጣጠራት ነበረ። የዮዲት በባሏ እናት ላይ የምትሰራው ግፍ አንቻሩ ጌት ወዘተረፈ ብቻ በሚያሳዝን ሁኔታ አማቷን እንደ አማት ሳይሆን እንደ አንድ እቃ እረከ ቃን ባነሰ እርሷን ብለዋለች። ፍሪጅስ እዚህ ላይ ቢቀመጥ ለምግብ መያዣ አገልግሎት ይውላል፣ ቲቪም የተለያዩ ጣቢያዎችን እየቀያየርን ዜናዎችን፣ መዝናኛ ነገሮችን እንመለከትበታለን። ሶፋም ሰው ይቀመጥበታል። አንቺ ግን ለምንም አገልግሎት አትወይም፣ ሞቱም ጠልቶሻል ትላታለች እናት። ይህንን እየሰሙ አረተ ልጄ ግፍሬ ጣን ጋለብሽ በማለትም ለእርሷ ነፍስ በጣም አሰቡ። ዲያብሎስ መጫወቻ አማትሁኝ አሉ ሊመክሩ አትፈለጉ። ዮዲት ግን እንኳን ከክፋቷ ልትመለስ ይልቅ ይባስ ብሎ ባረገዘችው ጽንስ ላይ የሆነ እርምጃ ልትወስድ እንደምትችል ታስፈራራቸው ገብታለች። የእውነትም ጸንሳ የመሰለቻቸው እናትም ክፉ ነገር ከመናገር ተቆጥበዋል። ምክንያቱም የልጅ ልጅ ለማየት እርሳቸውን ፍላጎት አላቸውና ምንም እንኳን የዮዲት ክፋት ጎልቶ ቢወጣም ነገር ግን በጽንሱ ላይ አንዳች ነገር እንዲደርስ አይፈልገውም። ልጃቸው ዛሬ እውነትን ተረድቷል። አንዳንዱ ዓለም የቀረጸቻቸው የዮዲት ክፋቶች ከልጃቸው አይን ደርሷል። ይህንን የተመለከተው ልጃቸውም ምንድን ያደረግሽው? በእናቴ ላይ ምን ግብ ሰርተሻል? እናቴን ለምን መረስሻት? ምንስ አደረግሻት? ነሰነሰበትን ምግብም ራስሽ ትመግቢዋለሽ፣ በማለትም ራሷ ላይ ጮህባት ገብቷል። ይህንን ያየችው ዮዲት የጉድ ያለሽ አለች። መግቢያ ማጣች። መርዝ የለውም ያልሽኝን ምግብ ለመብላት ለምን ፈራሽው? በማለትም እያንዳንዱ ክፋቷን ያጋልጣት ገብቷል። ዳ እነዚህም ቪዲዮዎች እንደተመለከተ የተገነዘበችው ዮዲት ወደ ኩሽና በማምራትም አንነሻ አይደለ የቀረሽኝ በማለትም ነገረቻት። እያንዳንዱ ክፋትሽ በዓለም አደባባይ እንዲነገር ፈልጋለሁኝ የኢትዮጵያ ሕዝብም ይወቅልሽ። በዩቲዩብ ተለቋል ቪዲዮች፣ የቀንኩት ካሜራ ስራውን ሰርቷል። በማለትም ትነግራታለች። አገባሽና የፈለገውን ብሰራ እንዴት እንደዚህ ታደርግኛለሽ አለቻት። ቢለዋውንም ማነሳችባት ልትገይ ነው አለች። በደንብ ነው ምገልሽ። በነገራችን ላይ እኔ ከምገልሽ ሙተሻ ል እኮ አሁን እንዳለሽ አትቁጠሪው። ትሽ በሙሉ ወደ ዘብጥያ ይሆናል። ከዛም በስብሰሽ መን ያለች ስት እንመለከታለን፣ በማለትም ነገረቻት። ይህን የሰማችው ዮዲትም የመግቢያ ያለሻለች። እያንዳንዱ ክፋቷን ዘርዝራ ከነገረች በኋላ ቀጥታ ወደ እናቷ ሰራተኛ ማመራች። መንገድ ላይም ተገናኙ። ቤት ከዛ በኋላ ቤት መቆየትን አልፈለገችም። ምክንያቱም እያንዳንዱ ክፋቷ ከታወቀባት ባለቤቷ አሁን ሲጥ አድርጎ እንደሚገላት ታውቃለችና። መንገድ ላይ ስትሄድ ሁለቱ ሰራተኞች በእርሷ ላይ ይሳለቁባት ገብተዋል። አንዳቸው ላንዳቸው ያላቸው ትብብርና ዮዲትን ያጋለጡበት ጥበብ በጣም አስገርሟቸዋል። እርስ በርሳቸው ይወዳደሳሉ። በተለይ አለምን ጀግና ያደረገችው ፀሐይ ማለትም የዮዲት እናት ሰራተኛ ማለት ናት። በጣምም አደነቀቻት። በአንች ላይ ይህ ሁሉ ጀብድ ተሰራ። ከዚህ በኋላ ምን አስበሻል? አለቻት። ከእንግዲህ በኋላማ ማ ዮዲት ክፋትና ተንኮል ከተጋለጠ አሁን ደግሞ የሚቀረኝ ዘብጥያ የምትወርድበት መንገድ ነው በማለትም እንደተነሳች ትነግራታለች። አለም ለጉብዝና ሳላደንቅ አላልፈም፣ ግን ራስሽን ጠብቂ በማለትም ነገረቻት። ታዲያ ወዲያውኑ በእርሷ ላይ ሲሳለቁባት የነበረችው ዮዲት ቆማ ታዳምት ገብታለች። ብትርቂ ይሻላል፣ ስለአንቺ እያወራን ነው ካለብለዛም ደግሞ ቆሜ ልስማ ካልሽም መብትሽ ነው እንዲሁ ጆሮሽ እየሰማ ብሽቅ ይበላሉ። አበሽቋትም እኔ በዮዲት ላይ ነው እንደዚህ የምትቀጣጠቡት አለች። እራሷንም እንደ ፎቅ ሰቀለች። ዚ በኋላ አብቅቶልሻል በማለትም ዛቱባት። ይህንን ሰምታ ቀጥታ ወደ እናቷ ቤትም ታምራለች። ፈጠረውንም አንድ ባንድ ነገረቻት። እማዬ መርዙን ስጫት ባልሽ መሰረት እንጀራው ላይ ስነሰንስ ካሜራ ደቅና ሰራተኛዋ ትከታትለኝ ነበረ አሁን ጉዴ ተጋልጦልሻል በማለትም ለእናቷ አስረዳቻት። እናቷ ምን አይነት ከርፋፋነሽ? እንዴት እንደዚህ አይነት ስራ እንዴት እንደዚህ አይነት ስህተት ትሰሪያለሽ? እያለችም ጮኸችባት። አይ ለምን ትጮይብኛለሽ? አንቺ እኮ ነሽ ይህንን እንዳደርግ የመከርሽኝ አለቻት። እናት ግን አሁን ሙሉ በሙሉ ሽምጥጥ አድርጋታለች። እኔ እኮ በችኮላ ይህንን እንድታደርጊ ሳይሆን ቀስ በቀስ የተጋላጭ የማትወኝበትን መንገድ ነበር ያሳየውሽ ግን ለምን በችኮላ ተንቀዘቅሽ? አለቻት። ይህኔ እማዬ እርሷን ለመግደል ካለ ችኮላ ነበረ ይህንን ያደረግኩት በማለትም ለእናቷ አስረዳቻት። እናቷም ይህንን ስትሰማ ከእንግዲህ በኋላ ራስሽ በገባሽ ውጩ፣ እኔ ልጅ አይደለሽም፣ ክጅሽ አለሁኝ፣ ጥታሁን ከቤት ውጭልኝ። አንቺን ስወልድ ምን ነው በመከንኩኝ ወይም ባስወረድኩሽ በማለትም ተጸጸቱ። ጭራሽ ደግሞ ለወርጃም አሰብሽኝ አይደለም እንዴት ልጁን በዚህ ልክ ያሳድዳል፣ በማለትም እናቷ ጥብቅና እንድትቆምላት ፈለገች። ነገር ግን እናቷ ከዚህ በኋላ ዓይንሽን ላፈር በማለትም ፈረሙ ቸው ወይም የዮዲት ወንድም የሆነውን ይህንን ታሪክ ከሰማች በኋላ እማዬ እኮ ከቤት ልታባርረኝ ነው። ይኸው አሁን ከዛኛው ቤት ሸሽቼ ወደዚህ ስመጣ አልተቀበለችኝም፣ ውጭ አለች በማለት ነገረችው። ወንድሟም እማየን ጀግና እንኳን የነገር ኳትን ሰማች። የክፋት ተባባሪ አትሆኝ፣ ወዲት እየሄደችበት ያለው መንገድ እጅግ አደገኛ ነውና ራሳችንን ከክፋት ነጻ ማድረግ ይኖርብናል በማለት መክሪያት ነበረ። አሁን ስለ ሰማች በጣም ደስ ብሎኛል በማለትም ወንድሟ እንደ ተደሰተም ነገራት። ከቤታቸውም እንዳትቆየ እርሱም ፍቃደኛ እንዳልሆነ አሁንም ውጭ እያለ ጣቱን ቀሰረባት። ይህንው ዮዲት ወንድሜ የት ለግባ የትማሌ ድማለች ልትለማመጠው ሞከረች። ማት ግን ፍቃደኛ አልነበረም። ፀሐይም ሰራተኛዋ እባክሽን ከዚህ ቤት ውጪ ምን ልታደርጊ መጣሽ? በማለትም ሰደበቻት። ማም ለክፋት አልተባበርም በማለት ዮዲትን ያሳድዳት ገብቷል። ጭራሽ ከሰራተኛ ቄጥቄጥ ስር ማለት ጀመር ካለችው አዎ ለፍቅሬ ስል የማልከፍለው መስዋዕትነት የለም በማለትም እንቅጩን ነገራት። ይህ ከእናቷ ቤት ተንከልክላ የመጣችው ዮዲት በአማቷ በኩልም በጭራሽ ተቀባይነት ልታገኛ አልቻለችም። በፊቱ ከልጃቸው መካከል ለማስመሰል ሞከረች። እናት ግን ወይ ፍንክቻሉ፣ እንደውች ምን ልታደርግ መጣሽ? አሁን ልጄ ሁሉን ነገር ጠንቅቀው ቆልሻል፣ በጣም ነቅቷል በማለት ማስረዳቻት። ይህንን የሰማችው ዮዲት አሁን የመግቢ ያለሻለች። እኔ ዮዲት ነኝ፣ ማንም አይነካኝም፣ ልጅም ቢሆን አንችን አይሰማሽም ብዙ ነገር በድጌ ሳለው እያየ ዝም እንዳለ ታውቂያለሽ ያለው ልጃቸው አሁን ላይ ተቀይሮ ከእናቱ ጎን ሆኖ አንቺ የሰይጣን ቁራጭ ምላስ ሽን ቆርጥልሻለሁ አንዳችም ነገር ትንፍሽ እንዳትይ በማለት እካቷ የተገለጠለት ባለቤቷ ዛሬ ላይ አይንሽን ላፈር ብሏታል። ጽንሱን እንኳን አስወርጀው ከአንቺ ልጅ እንዲኖረኝ አልፈልግም እስከ ማለት ደረጃ ደርሷል። ተንኮሉ እጇ እንደሌለበት ለማስተባበል ብትሞክርም አሁን ላይ ተቀባይነትን አታለች። ሁሉም ነገር በቪዲዮ ተጋልጦባታልና መጨረሻ ምን ሊሆን ይችል ይሆን? በሚቀጥለው ክፍል ተከታትዬ ማቀርብላችሁ ይሆናል። ለዛሬ የእናት ግፍ ክፍል 16 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩ ለቻናሌ አዲስ ሲሆናችሁ ላይክ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየኳችሁ። ባይ ባይ።